ወንዶች ይሄ ድጃጃችን በቃ አልቆለታል። አሁን ይዘጋው ነው። አያችሁት እንዴት እንደሚያምር ፍርክስክስ እንዳይልባት እንደዚሁ ጥሬ ምትል መሆን አለበት፣ እንዲታይ ማለት ነው። አያችሁት። እዚህ ጋር ደግሞ ሩዝ ሰራለሁኝ። ስንኩት እያለሰልኩ ነው በቃ በኋላ በገበታ እንገናኝቸው። ሰለሙኑ ይሄ ይዘገዋለሁ በቃው ማለት ነው። በጣም ነው የሚያምረው እና ጓጓሽኝ እንዳትሉኝ። በሳህን ሲደረግ ደግሞ በጣም ያምራል። በቅዶ እኔ ሳርጋችሁ ምን ብላችሁ ስታቀርቡ በጣም ነው የሚያምረው። ይህን ይመስላል ችክናችን፣ ችክን ቻይኒዛችን ሰላም ሰላም ሰላም ሰላም ወገኖቼ እህት ወንድሞቼ፣ አባቶቼ፣ እናቶቼ የዝናሽቱ ተከታታይ በሙሉ እንዴት ሰነበታችሁ? እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ለኝ ሰላም ናችሁ? ዛሬ ለአዲስ ቪዲዮ ከች ብያለሁኝ እና እንደዛ ነው። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም እያላችሁበት ሰላማችሁ ይብዛለኝ። ፍቅር ሰላም አንድነትን ያብዛልን። ሀገራችን ሰላም ያደርግልን። በያለንበትን ሁሉ ፈጣሪ ይጠብቀ ለሞቱ ወገኖቻችን እግዚአብሔር አምላክ በየቦታውን ለሞቱ በየቦታ ለወደቁትን ቤተሰቦቻቸውን የሳቸውን ላላገኙትን ሁሉ ነብስ ማድ ነብሳቸውን በገነት ያኖረለን እና የታምሙትን ወገኖቻችን ፈጣሪ አምላክ ፈውሱን ይላክልን አገራችን ሰላም ያድርግልን። በያ ለበት ፈጣሪ ይጠብቀን። ሰርተን ለሀገራችን እንድንበቃ ፈጣሪ ይርዳን። አሚን ብያለሁኝ፣ አሚን በሉ እናንተም። እና በአዲስ ቪዲዮ መጣሁኝ። እሱ ምንድን ነው ቻይኒዝ ችክን ልሰራ መጠቻለሁ። እሱ ያስፈልገን ምንድን ነው ብትሉኝ፣ ሰደር ትጃጅ ማለትም የዶሮ ሰደር የዶሮ ምንድን ነው በእኛ ለሀብ እንትን ነው ወገብ ነው ምንድን ነው የሚባለው እንግዲህ ደረስቸዋለሁ። ሰደር ድጃጅ ያስፈልገኛል። እኔ ብዙ ነው የምሰራው፣ የአንድ አራት የአምስት ዶሮ የአምስት የስድስት ዶሮ ሰደር ነው የምሰራው፣ ብዙ ሰው ስላለ ማለት ነው። እዚህ ጋር ደግሞ ከሌላችሁ ሰደር ድጃጅ ከሌላችሁ ዋናው እራሱ ገንጥላችሁ መስራት ትችላላችሁ። እዚህ ጋር ደግሞ በርበሬ የምንድን ነበረ የዚህ ቃሪያ ትልልቆቹ ያስፈልገኛል ሁለት ሽንኩርት ያስፈልገኛል። እዚህ ጋር ደግሞ ማይኸል ያስፈልገኛል። እዚህ ጋር ይሄን ችክን እንትን ያስፈልገኛል። ልዩት በደምብ ያው እንግዲህ እንድትሰሩ ላሳያችሁ ለእናንተም ይሄን ያስፈልገኛል። እዚህ ጋር ደግሞ ጥሂን፣ ማንኛውም ጥሂን ካላችሁ ይሄ የኩት ጥሂን ነው። እንግዲህ ይሄን ጥሂን ያስፈልገኛል። እዚህ ጋር ደግሞ የበቆሎ ዱቄት በደምብ አይታይም መሰለኝ። የበቆሎ ዱቄት በበልትን ገልብ ጭው ነው ያስፈልገኛል ማለት ነው። እስከ መጨረሻ ድረስ ተከታተሉኝ፣ ቅድመ ተከተሉ አሳያችኋለሁ። አሁን ደግሞ እናቀላቅለዋለን። እዚህ ጋር ምን እንከታለን? እዚህ ጋር ደግሞ የበቆሎ ዱቄት እንከታለን። የኔ ብዙ ስለሆነ ያ መጠኑ፣ የእናንተ ትንሽ ከሆነ መጠኑ ቀንሱት። ለማሳየት አክል ነው። ሁለት ማንኪያ ከተትኩኝ ከበቆሎ ዱቄት ከዚህ ዱቄት ደግሞ እንደዛው እኩል እኩል ነው የምከተው። ይታያቸዋል ብዬ ተስፋ አድርጋለሁ። የምከተው መጠን እኔ ዶሮ በጣም ብዙ ነው። የእናንተ ደግሞ ትንሽ ከሆነ አንድ ማንኪያ አንድ ማንኪያ ከግማሽ ወይ ልጨምር እችላለሁን። ይሄ የእኔ በጣም ብዙ ነው ጨመርኩ ማለት ነው። እዚህ ጋር ምን ጨምራለሁኝ? ማይከል እከታለሁ ማለት ነው። እኔ በግምት ነው የምከተው። እናንተ በማንኪያ ቢሆን አንድ ሶስት ማንኪያ የሚያክል ጨመርኩ ማለት ነው። አሁን ይሄ ከታለው ይበቃዋል ለመዘፍዘፍ ለመዘፍዘፍ አክል ነው። ልዘፈዝፈው ነው ይሄም እንደዚያው አይመችም፣ እንግዲህ ለመቅረጥ በአንድ እጅ ሆኖ እንግዲህ ይታያቸዋል። ያው እናንተ ደግሞ ያው ታውቃላችሁ። መጠኑ የሚያስፈልጋችሁ ክተቱ። የሚያስፈልገኝ ነው የምከተው። ብዙ ስለሆነ የኔ የእናንተ አንድ ዶሮ ወይ ሁለት ዶሮ ሊሆን ይችላል። መጠኑን እያያችሁ እንትን በሉ በቃው። አሁን ይሄ ለውሰዋለው ማለት ነው፣ ለውሰዋለው። ጨው አልከተትኩም፣ ጨው ከታለሁኝ ስጨርስ። ጨው ከታለው በጣም ይጣፍጣል፣ በጣም ይጣፍጣል ወገኖች፣ ሞክሩት። የምታቁ ታቁታላችሁ፣ የማታቁ ደግሞ ትማሩበታላችሁ። ሰዎቹን ስሩ ሲሏችሁ ያው ቪዲዮውን እያያችሁ መስራት ትችላላችሁ ማለት ነው። ሰው ሊያሳያችሁም ቁጭ ብሎም ሊያሰለጥናችሁም አያስፈልግም። ዛሬ ቴክኖሎጂ የሰፋበት ጊዜ ነው። ገባችሁ ወገኖቼ? አሁን ይሄ በደንብ አድርገን እናርሰዋለን። ጨው ከታለው እኔ ያው ጨው ከተቱበት በኋላ ደግሞ ውስጥ ድረስ ሊገባላችሁ ሌላ ቅመም ምናምን ነገር ከፈለጋችሁ መክተት ትችላላችሁ። እንትን ከታለው ሽንኩርት እየተፈጨ ሽንኩርት የተፈጨነ ሽንኩርት ከተቱበት ይጣፍጣል። የተፈጨነ ሽንኩርት እና የተፈጨ ቀይ ሽንኩርት በኋላ ይሄ ደግሞ ስከት እናሳያቸዋለ። አሁን ይሄ በቅቶታል። ጨው ከትቼ ተመልሼ እደባልቀዋለሁ ማለት ነው። መልካም ቆይታ መጀመሪያ ያላሳየኋችሁ በኋላ ስሰራ አሳያችኋለሁ። ይሄን እንትን ከታለሁ አናናስ ከታለሁ ሁለት ፍሬ ከታለሁ። እናንተ አንድም ሁለቱን መክተት ትችላላችሁ። በኋላ ደግሞ አሳያችኋለሁ። አሁን ደግሞ የው ችክናችን አንድ ግማሽ ግማሽ ሰዓት ያክል አስቀምጫዋለሁ። አሁን በዘይት ነው የምጠብሰው። እናንተ የምፈለጋችሁትን በዘይት ካልፈለጋችሁ፣ የኔ ሰዎች በዘይት ነው የሚፈልጉት። በዘይት ተጠብሶ ነው የሚፈልጉት። እናንተ ደግሞ በሳችን ዝም ብላችሁ መጥበስ ትችላላችሁ ማለት ነው። ትንሽ ዘይት ቤት ወይም ደግሞ ዝብዳ አርጋችሁ ያው እንደ ፍላጎት እንደ ቤታችሁ። የእኔ ደግሞ በዚያች እንዲጠበስ ነው የሚፈልጉት በዘይት ነው ማለት ነው። አሁን ይሄ ዘይት ከተጠጥኩኝ ዶሮውን ግማሽ ግማሽ አድርጌ ነው የሚጠብሰው። ሁሉም በአንድ አልተርከውም። በጣም ብዙ ስለሆነ እና በጣም ነው የጣፍጠው። ይሄ ኦሪጂናሉ ነው የዝንብሎ አይደለም። እና መጀመሪያ እስከ መጨረሻ ድረስ ተከታተሉን ያለውን አሳያችኋለሁ ማለት ነው። ወገኖቼ ሁሉም ማስጠነቅቃችሁ ዘይት ስትሰሩ አደራችሁ ተጠንቀቁ፣ ጥንቃቄ አድርጉ። ዘይት በጣም ክፉ ነው። ዘይት በጣም ተጠንቀቁ፣ ጥንቃቄ አድርጉ ወገኖቼ። እንደዚህ እንዲሳፈፍ አድርጌ ነው ዘይት የከተትኩበት። እናንተ ደግሞ ቀነስ አድርጋችሁ መክት ትችላላችሁ። እኔ ቶሎ እንዲጠበስልኝ ሰፈፍ አድርጌ ዋለው ዘይቱ እንዳይደርቅ ማለት ነው። መድረቅ የለበትም። በኋላ ደግሞ ስሊፕ አድርጋችሁ ስለምትሰሩት ገና መድረቅ የለበትም። በደንብ አድርጎ እንዲበላ ትንሽ ጥርስ ሊያዝ ሲያደርግ ማንሳት ማውጣት ማለት ነው። አሁን ይሄ ይጠበሳል። ያችሁ ሲያምር ከለሩ እንዴት እንደሚያምር አያችሁት? በጣም ነው የሚያምረው ከለሩ። በኋላ ሲሰራ ደግሞ የበለጠ ያምራል ማለት ነው። ሽታው ራሱ የሚወሰዱ እንዴት ነው ሽታው! ያውዳል፣ ያውዳል፣ ያውዳል። አሁን ትንሽ ነው የሚቀረው፣ አወጣዋለሁ። ብዙ እንትን አለው እና መጨረሻ ላይ እንደበሙ በብዙ አይነት ይሰሩታል። ይሄ በብዙ አይነት መልኩ ይሰሩታል። ለሰላጣ አርገው ምናምን ይሰሩታል። ዛሬ ደግሞ እንደ ክሬም አድርጌ ክሬም፣ ያው እንትን አይገባበትም እንጂ እንደዛ ነው የሚሰራው መረቅ ይኖረዋል ማለት ነው ይሄ። ስለዚህ ያያችሁት እንትን እንደሚያምር መልኩ አሁን ደግሞ እናወጣዋለን። አንድ አስር ደቂቃ ሩብ ደቂቃ እንትን ጊዜ ዋለ አስር ደቂቃ ቢሆነው ነው ዘይቱን እንዲንጠፈጠፍ እንደዚህ ወንፊት በሆነ ነገር አሉ ብዙ አይበስልም። እዚህ ጋር እንዳልኳችሁ ብዙ መብሰል የለበትም። ቻጥር ሲያዝ ሲያደርግ ማውጣት እንዳለ ፍርክክት እንዳይልባችሁ ተጠንቀቁ። ማማሰል እንትን ስትሉ ተጠንቀቁ፣ ምክንያቱም ፍርክስክስ እንዳይል ወዙ እንዲኖርባችሁ ቀንሰው ሌላው ከታለው ማለት ነው። እዚህ ጋር ደግሞ ሽንኩርቱን እንሰራለን የሚገባው እንሰራለን። እዚጋ ዝብዳ አረግ ያለው ዝብደ ከሌላችሁ፣ ይሄ ቅቤ ከሌላችሁ እናንተ ደግሞ ዘይት ማቅረብ ትችላላችሁ። እኔ ዝብዳ አረግኩኝ። አታብዙ፣ እዚጋ በዘይት ስለተጠበሰ እዚጋ ደግሞ እንዳታበዙ። ያው በየቤቱ ዘይት እንፈልጋለን፣ በጣም ዘይት እንወዳለን። እንደ ፍላጎታችሁ። እኔ ጋ ደግሞ ዘይት አይፈልጉም ብዙ ይሄን ስለተጠበሰ እንደዚህ ድርቅ ይላል። ለመጥበሻ ከተጠበሰ ስለሚሉ በዛ ይጠበስኩት እንጂ ዘይት ብዙ ምንት አደሉ። ስለዚህ ከሆን ይሄ ሲግልልን ሽንኩርቱን ከተትኩኝ። አሁን ደግሞ ሽንኩርቱ እንደዚህ በዶሮ ልክ ገርደፍ ገርደፍ አጋጭ ነው ምትከንት ብሎ ባታደቁት አታደቁትን። ይሄ እስከሚበስል እንጠብቃለን። ከበሰለ በኋላ እንገናኛለን። ሌሎቹ እንከፍታለን ማለት ነው። አሁን ደግሞ ሳዙን ቀይሬዋለው። ሲጠቅም ዶሮ በጠበስኩበት ሻፋ ስለሚል እዚህ ላይ ቀይረዋለሁ። አሁን ደግሞ ምን ከታለሁ፣ እነዚህ ከታለሁ ማለት ነው። ታያችሁት ሲያምር። ይሄ እንትኑ አንድ ላይ መብሰር አለበት፣ ከሽንኩርቱ ጋር አንድ ላይ ይመስላሉ ማለት ነው። ቃሪያውን ባሮ ቃሪያ ነው የሚባለው ባሮ እንትን ነው የሚባለው ምን ነበረ የሚባለው ሀገራችን ትልቁ ቃሪያ የፈረንጅ ቃሪያ ነው የሚባለው። ፈረንጅ ቃሪያ ነው የሚባለው ይባላል። እዚህ ጋር ፍልፍል ባረድ ፍልፍል ባርድ ማለት ነው። አብሮ ይበስላል። አሁን ፍልፍል ባረድ እየበሰለ ነው። እንደዚህ እየበሰለ ነው። እዚዛምን ንከታለን ነ ቀይ ሽንኩርት ቄቱ እንከታለን ነጭ ሽንኩርት ግማሽ ማንካ በትንሹ ጣፋጭ ይሆናል። አሪፍ ነው። ደግሞ ገለበጥኩት፣ እናንተ አሳያለሁ ብዬ ማለት ነው። አሁን ደሞ ቆንጆ በርበሬ በትንሹ በቅንሽ ወይ ማንኪያ አንድ ጥሚ ጥናቶች የሻይ ማንኪያ ናት፣ ትንሽዬ ናት። አንድ ማንኪያ እናደርጋለን። እዚህ ጋር ደግሞ ጦማጥ ማንጂ ትንሽ እያደርጋለሁ። ትንሽ አንድ ማንኪያ፣ ሁለት ማንኪያ አደርጋለሁ። ቀላል አሁን ደግሞ እዚህ ጋር ስሊፖ እንሰራለን። ሁለት አናናስ እንፈታለው። አናናሱ ጎምጥጥ ጎምጥጥ ነው፣ ሆምጠጥ ያደርገዋል። ትንሽ ጎምዘዝ ያደርገዋል። ጎምዘዝ ስለሚያደርገው አሪፍ ነው። ያጣፍጠዋልም ደግሞ ያው እናንተ የፈለጋችሁትን መክተት ትችላላችሁ፣ ግዴታ አይደለም። አሁንም ደግሞ ይሄ እከታለሁ፣ ይሄም እከታለሁ። ቅድም የከተትኳቸው ናቸው። ደግሞ እንደዚህ ነው ማስለው። በጣም ልዩ ነው የምነግራቸዋለሁ። ልዩ ልዩ ነው ልቅም። ሶስቴ ልኩ ሲመጣ መተው ነው። አሁን ትንሽ ጨምራለሁ። አልተመጣጠንም ጣሙ ማለት ነው። ለዚ ቀምሳችሁ ልኩ ነው እንትን በሉት። ምክንያቱም እዛ ጋር በሰራችሁት ልክ ነው የምትከርቱት። እኔ በሰራሁት ልክ ነው እንደነገርኳችሁ፣ በቃ ስንጀምር በሰራሁት ልክ ነው የምሰራው እኔ። ባናና ሶስ ይበዛ ደግሞ የባሰ ጎንዘ፣ ጎንዘስ ያረጋጋቸዋል። ሲንተከተል ብዙ ምን ተክተክ የለበትም ትንሽ። እኔ እስኪ የሚዋሀድልኝ ድረስ ነው በቃ። አሁን ጨረስኩት። ልቦን ይሄውን ድረስ ስሏል አድርጎለታል። እንከታለሁን ዶሮ እንከታለን። አሁን ዶሮአችን እንከታለን ማለት ነው። እሱ ዶሮ በቃው ይበቃዋል አይበቃውም አላውቅም። ካልበቃው እኔ ወደ ድስት ገለብጠዋለሁ። ወደ ትልቅ ድስት ማለት ነው። በቃው አይመስለኝ። ድስቱን እንትን ውሳጁ ትልቅ ስለሆነ ያው ቀኝ ገለጽ በቃ የሚበቃ ይመስለኛል። ሌላ ድስት ቀይራለ። አንድ ብርጭቆ ውሃ ከታለሁ በዚህ ስለማይበቃኝ፣ ስለማይበቃውን ማረስ አለበት። አያችሁት? እኔ በድስት ገልብጭዋለሁኝ። አልበቃኝም በድስት አረፍት ማለት ነው። አሁን ይሄ እናደርጋለን። ይሄን እዚህ ውስጥ ተከተከሁም ምን ይሆናል? ልዩ ነው። ልዩ ልዩ ልዩ ነው የሚሆነው። ተክተክና ታዩታላችሁ። ከለሩ ጉዶች ዬ ልጃጃችን በቃ አልቆለታ ለሁሉ ዘጋው ነው። አያችሁት እንዴት እንደሚያምር ፍርክስክስ እንዳይልባችሁ እንደዚሁ ጥርምትል መሆን አለበት፣ እንዲታይ ማለት ነው አ እዚህ ጋር ደግሞ ሩዝ ሰራለሁኝ። ስንትት እያበሰልኩ ነው። በቃ በኋላ በገበታ የሚገናኝቸው ስለሆኑ ይሄ ይዘጋዋለሁ በቃው ማለት ነው። በጣም ነው የሚያምረው እና ጓጓሽኝ እንዳትሉኝ። በሳህን ሲደረግ ደግሞ በጣም ያምራል። በቅዶኒ ሳርጋችሁ ምን ብላችሁ ስታቀርቡ በጣም ነው የሚያምረው። ይህን ይመስላል ችክናችን ቻይኒዛችን።